ከገደሉ ወደ ጥልቁ ገደል አይኑን ጨፍኖ እየገሰገሰ ነው። ፍሬኑን በጥሶ በደመነፍስም ነፍስም እየሮጠ ይገኛል። አብይ አህመድ መጪው ጊዜም የጨለማ መሆኑን ተረድቶታል። የዘራውን የሚያጭድበት፣ በሰፈረው ቁና የሚሰፈርበት ዘመን ከመቼውም ጊዜ በላይ እየቀረበ መምጣቱን አውቆታል። በየዕለቱ ችግር የሚፈለፍል መከራ የሚያባዛ አስተዳደር ዘርግቶ ለራሱም ለሀገሪቱም ኪሳራ በሆነ አዙሪት ውስጥ መክተቱ የሚያስቆጭ የሚያሳፍር እንደ ሀገር እንደ ትውልድ ውርደት መሆኑ ዳግም ስለ መጪው የሚያሳስብ የሚያስጨንቅ አድርጎታል። አብይ ምስጋና ፍለጋ ከቤቱ ወጥቷል። ዲምላይት ስርቻ አለውና አፋቹን በምስጋና አሟሹልኝ ሲል ከሀገሪቱ አራቱም አቅጣጫ ይህን መከረኛ ህዝብ ጠርቷል። ይህ ሁሉ ስብሰባ፣ ይህ ሁሉ ሕዝባዊ መድረክ ችግር ለመፍታት ሀገሪቱን ሰቅዘው የያዙ ስጋቶችን ለመቅረፍ እንዳልሆነ አብይ ጠንቅቆ ያውቀዋል። የኢትዮጵያ መፍትሄም ከእጁ ከመለጠ ቆይቷል። ይልቅስ ከውስጥ የሚንጠን ፍርሃት እንቅልፍ የሚነሳን ጭንቀት ማስታገሻ ከሆነ በሚል እንጂ የአገሪቱ መከራም በስብሰባ ጋጋታ በህዝባዊ ኮንፈረንስ ብዛት ከቶውንም የሚቃለል አይደለም። የውስጡን ፍርሃት የሚያስታግስለት ይኸው ብቻ ነው። የቆሌው ቀለብ ውዳሴ መሆኑ ሰውየውን በእውር ድንብር መድረክ አዘጋጅቶ ሲወደስና ሲመሰገን ከርሟል። ለምን ለምስጋና ትሰስታላችሁ? ለምንስ ያያችሁትን ሄዳችሁ በየመንደራችሁ አትመሰክሩ ልኝም ይላል አፍረቱን ገልጦ አይኑን በጨዋ ጥቦ። አብይ አህመድ የተቀባይነት ቀውስ ውስጥ እየተንከራተተ ነው። በክፍያ ተሸምቶ የሚገኝ ሽልማትም እየሰበሰበ ይገኛል። ከሚሰራው ከሰራም የሚወራለት ሰማይ ምድሩን እንዲያጨናንቀው በእጅጉን ይፈልጋል። በትምህርት ቤቶች፣ በሰንደቅ ዓላማ መድረክ፣ በየመስሪያ ቤቱ በሥራ መውጫና መግቢያ ሰዓት ለደቂቃዎች ምስጋናና ውዳሴ እንዲቀርብለት በአዋጅ ቢያስነግር የሚደንቅ አይደለም። የእውቀት ማነስ የልምድ ማጣት የአስተዳደግ ጋደድ ብልጣብልጥነት የተሞላው የተፈጥሮ ባህሪው ሰውየውን ከሐቀኝነት ይልቅ በሐሰተኛ ማንነት ላይ የተመሰረተ መንግስታዊ አስተዳደር እንዲዘረጋ አድርጎታል። ፍየል ወዲህ ቅዝምዝም ወዲያ፣ ሀገር ወዲህ የእሱ ሽምጥ የሚጋልብበት ጎዳና ከወዲያ ሆኗል። ህዝቡ የበላው ሌላ፣ አብይ የሚያክለት ቦታ ደግሞ ሌላ። ዳቦ ለጠየቀ ሕዝብ መናፈሻ ሰርቷል። አንጀትን የረሃብ ጠኔ አላወሰው ብሎ ለሚጮህ ኢትዮጵያዊ እንደ አሜሪካኗ ከተማ ላስቬጋስ በ ግድም ላይ የተንቆጠቆጠ ሕንጻ ሰርቶለታል። ሰላም አጣው ወዴት ሊሄድ እያለም እየተንከራተተ ላለው ሕዝብ ወደ ፓርክ ኑና ተዝናኑ ሲል በአደባባይ ጋብዟል። ማሞ ሌላ መታወቂያው ሌላ በፍርሃት ቁፈን ውስጥ ያለው አንዳንዴም አደርባይነት ያሸነፈው ወይም ከጥቅሟ ሽርፍራፊው የሚደርሰው አብዛኛው ግን የፖለቲካ ግንዛቤው ንቃቱ ጥልቀት የሌለው የሕብረተሰብ ክፍል ተሰብስቦ ከመድረኩ ዓይኑን እያጉረጠረጠ ካላመሰገናችሁኝ ወየውላችሁ አይነት ዛቻ በቀረው ዲስኩር ለሚጮኸው ገዢ መስማት የሚፈልገውን እየነገሩት እጃቸው እስኪሰነጠቅም እያጨበጨቡለት እሱም ከተቀመጠበት ጎምለል፣ ኮራ፣ ጀነን፣ ፈገግ፣ ፈንጠዝ እያለም የታ የባቸው መድረኮች በእርግጥም የአንድ ሰሞን ግርግር ከመሆን የሚያልፉ አይደሉም። ለኢትዮጵያ ምንም ጠብ የሚል ነገር የሚያስገኙ መድረኮችም አይደሉም። አብይ አህመድ በእነዚህ መድረኮች ካተረፋቸው ይልቅ የበለጠ የከሰረባቸው ለሱ ትንሽም ቢሆን ሐዘኔታ በውስጡ ያኖረም ካለም ሙልጭ አድርጎ እንዲያወጣ ያደረጉ መድረኮች መሆናቸው አያጠያይቅም። ስለ ኢትዮጵያ ታሪክ ያለው መረዳትን የሚያጋልጡ እጅግ የሚያሳፍሩ በይሉኝታና ግብረ ገብነት ተቆንጥጦ ካደገም ኢትዮጵያዊ ማህበረሰብ ፍጹም ያፈነገጡ መደዴ አመለካከቶቹን በድፍረት ያንጸባረቀባቸው መድረኮች መሆናቸው የሰውየው ቁልቁለት እጅግ እየፈጠነ መሆኑን የሚያመለክት ነው። ባለፈው መንግሥተ ሰማያትን ምድር ላይ ፈጥር ያለው አበባና ዛፍ ተክዬም ትንሿን ገነት ሰርችላችኋለሁ ለምን የምስጋና ንፉግ ሆናላችሁ፣ ሲል ሀገር ምድሩን ያስደነገጠ ንግግር በአገሪቱ ፓርላማ ላይ ተናገረ። ልክ አይደለም፣ ቀዩን መስመር አልፋሃል፣ በእጅጉን ተዳፍራል ብሎ የሚገሥጸው ቄስም ይሁን ሼህ ያጣው አብይ አህመድ ከሰሞኑ መድረኮቹ ይህንኑ መደዴ አመለካከቱን ዳግም በብሔራዊ ቴሌቪዥን በተላለፉ መድረኮች ላይ አንጸባረቀ። 30 ሚሊዮን ህዝብ በረሃብ አለንጋ እየተገረፈ የተገረፈ ብልጭልጭ ፕሮጀክቶች ላይ ተጥዶ የሚውልና የሚያደርም ሰራውላችሁ ኑና አመስግኑኝ እያለም ቀን ማታ ህዝብን የሚያስጨንቅ በስሩ በኮለኮላቸው በሕሊናና በሆድ መሃል ርቀቱ የጠፋባቸው ሀገር ማለት ሆድ፣ ሆድ ማለት ሀገር በሚል አጋንንታዊ አመለካከት የተጠመቁ ሲጠራቸው አቤት ለማለት የሚሽቀዳደሙ፣ ሲልካቸው ከብርሃን ፈጥነው የሚደርሱ አገልጋይ ባለስልጣናት ውዳሴና ሙገሳ እየተቸረው፣ ይህንንም መላው የኢትዮጵያ ህዝብ እንዲያጎርፍለት ማይክ ጨብጦ አይኑን አፍጥጦ የሚጠይቅ ገዢ ነው አብይ አህመድ። ሕዝብ ንቀቱ የሰማይን ጣሪያ ነክቷል። ጥጋብ ገደቡን አልፏል። ፍርሃትና ጭንቀት የወለደው እብሪትና ትዕቢቱ ሰው ጤፉ አድርጎት አንድ 100 ሚሊዮን ህዝብን ሲሳደብ ሲዘልፍ ይውላል። የአስተዳደሩ መገለጫም ይሆናል። እብሪት፣ ትዕቢት፣ ንቀት፣ ጥጋብና ድንቁርና። የኢትዮጵያ የመከራ ዘመን። የስነ አእምሮ ባለሙያ ተጠየቁ እና ይህን ሰው እንዴት እንገላገለው? አማራ ሕዝብን በድሮን ጭምር እየደበደበ ያለው ከአሮጊቷ ኢትዮጵያ ጋር የገባውን ጸብ በድል ለመወጣት ነው። የአዲስ አበባን ነባር መንደሮች የሚያፈራርሰውም በእነዚያ መንደሮች አሮጊቷ ኢትዮጵያ ስላለች ነው። እንግዲህ ለኢትዮጵያን ሁሉ የዘመን አንድ ጥያቄ ከፊታቸው አግዝፎ አስቀምጧል። የዚህን ሰው የእብደት ሩጫ አስቁመን ኢትዮጵያን ለመታደግ ምን እያደረግን ነው? አብይ፣ ያበጠው ይፈንዳ ብሎ ተነስቷል። በእብሪት ትዕቢትና ጥጋብ ታጅሎ ሊያፈነዳ በእጁ የጨበጠውን የኢትዮጵያን ህልውና እንዴት እንንጠቀው? ዓለም ፊቱን ነስቶታል። ከጎረቤት ሀገራት ከአንዳቸውም ጋር ሰላም የለውም። የኬንያውን መሪ እባክን ከኢሳያስ አፈወርቂ ጋር አስታርቀኝ ብሎ በተማፀነው ጊዜ ዊልያም ሩቶም ትከሻውን መታመታ እያደረገለት ከሁሉም ጋር የገባውን ጸብ እባክን አብርዶ ብሎ ወንድማዊ ምክሩን እንደሰጠው ይነገራል። የጨረቃ ወደብ እርቃኑ ተጋልጧል። ፈጣሪ ይመስገን። ከዚህ ውጪ ምን ይባላል በሚል ለኢትዮጵያ ሕዝብ የዋሸበት የሶማሌላንዱ ስምምነት የውሃ ሽታ ሆኖ መቅረቱ የተባለው የተወራው የዚያን ሰሞን ሰማይ ምድሩን ያናወጠው የወደብ ባለቤት ፕሮፖጋንዳ አየር ላይ ተ ተበትኖ ቀርቷል። አብይ አህመድ በብሔራዊ ቴሌቪዥን ቀርቦ የኢትዮጵያን ህዝብ ዋሽቷል። ሌላ ሀገር ቢሆን ኖሮ ከስልጣን መልቀቅ ጋር እጆቹ በሰንሰለት ተቀፍድዶ ውህኒ ይወርዳት ነበረ። ወደቡ የጨረቃ መሆኑ ከተረጋገጠም እንኳን ይቅርታ ማለቱን ትቶ ምን ታመጣላችሁ በሚል እብሪት ምንም እንዳልተፈጠረም አድበስብሶ እያለፈው ነው። የት አለ ወደቡ ብሎ የሚጠይቅ ደፋር ካጠገቡ እንዲኖር አይጠበቅም። ከሩቅም አለመሰማቱ ነው አስገራሚው ነገር አብይ ቀቱ በአፍጢሙ ሊደፋው ደርሷል። የገዛው የፓርቲውን አመራሮች ይንቃቸዋል። ከፈለገም በካልቾ እየጠለዘ ፑሻፕ ያሰራቸዋል። በአደባባይም ይዘልፋቸዋል።